ሃና ለተመጣጣኝ ስብስቦች ከሆኑ፣ ሃና ለተመጣጣኝ ስብስቦች ከሆኑ በዚህ ምልክት ነው የሚወከሉት ነው። እኩል ከሆኑ ደግሞ የእኩል ይሆናል ምልክት ነው። ለምሳሌ እዚህ ጋር እኔ ስብስብ ቀ እነኝን እና ስቴ እነኝን ብናይ፣ አሁን ቀና በተመጣጣኝ ናቸው። ቀና በተመጣጣኝ ናቸው በአባላት እኩል በብዛት እኩል መሆን አለባቸው። አሁን የስብስብ ቀ ብዛት ስንት ነው? ቀ ቀ ስንት ነው? አንድ ሁለት ሶስት በስንት ነው? አንዱ ሁለት ሶስት በቃ ትክክል ተመጣጣኝ ናቸው። ምሳሌ ነው ያው ተሰርቷል፣ ግን እያሳየዋቸው ነው። ለምን ለምን? በእናቀ በተቃራኒ መስራት እንችላለን በዚህ በዚህ ምክንያቱም ይሄም እውነት ነው የሚሆነው አያችሁ። አሁን በእውነት አሰት ላይ እንደዚህ ሊያመጣላችሁ ይችላል። ስብስብ ቀና በተመጣጣኝ ከሆኑ በእናቀ ተመጣጣኝ ናቸው ብሎ ይሄንን በእውነት አሰት ያመጣው፣ እውነት ነው ምክንያቱም የዚህ የአባላት ብዛትና የዚህ እኩል ከሆነ ቅደም ተከተሉ ምንም ችግር የለውም ማለት ነው። ሌላው ደግሞ ተናጨ ተተተተ ስንት አንድ ሁለት ሶስት አራት ጨ አንድ ሁለት ሶስት አራት በቃ ተመጣጣኝ ናቸው። ወይም ደግሞ ከተናጨ ወይ ጨእናተ እኩል ናቸው፣ ተመጣጣኝ ናቸው። እኩል ግን የሆኑ ሆን አያደሉም፣ እኩል አይደሉም። የስብስብ ቀና ስብስብ የአባሎቻቸው ብዛት እኩል ስለሆነ ሀናለ ስብስቦች ተመጣጣኝ ስብስቦች ናቸው፣ ይላል እንዲሁም፣ ስብስብ ተናጨ የአባሎቻቸው ብዛት እኩል ስለሆነ ተናጨ ተመጣጣኝ ስብስቦች ናቸው ይላል። ትርጓሜ ጋር እንሂድ። እንግዲህ አሁን በቃ ይህንኑ ነው ዳጅስት የሚያደርገው ሁለት ስብስቦች የአባሎቻቸው ብዛት እኩል ከሆነ ነው የሚለው። የሁለቱ ስብስቦች አባሎቻቸው ብዛት እኩል ከሆነ እና እያንዳንዳቸው የስብስቦቹ አባላት የሚመሳሰሉ ከሆነ ስብስቦቹ አሁን ስለ እኩል ስብስብ ነው የሚያወሩ ቅድም ተመጣጣኝ ሆነው እያንዳንዱ አባል እኩል ከሆነ ያው ይሄ ደግሞ የእኩል የሆነ ምልክት ነው ሀና ለ እኩል ስብስቦች ናቸው ካለን ሀና ለ እኩል ነው እኩል እኩል ነው በቃ ሁለት እኩል ይሆናል ሁለት ነው ሁለት እኩል ይሆናል ሁለት ነው ሶስት እኩል ይሆናል ሶስት ነው እንደዛ እንደ ማለት ነው እኩል ይሆናል ማለት እኩል አይደለም ካለ ደግሞ ሁለት እኩል አይደለም ከሶስት ሶስት ከአራት ጋር እኩል አይደለም አንድም ከዜሮ ጋር እኩል አይደለም። እንደዛ እንደማለት ነው። ሁለት ስብስቦች አባሎቻቸው በደንብ የማይመሳሰሉ ከሆነ በትክክል የማይመሳሰሉ ከሆነ አይደሉም። ይህ ሀ እና ለ ስብስቦች እኩል አይደሉም ማለት ነው ይላል። አስተውሉ ይላል እዚህ ጋር ሀ እና ለ እኩል ስብስቦች ሀ እኩል ይሆናል የሚሆነው ሁለቱም ስብስቦች አንዱ ለሌላኛው ንዑስ ስብስብ ከሆነ ብቻ ነው ይላል። እንግዲህ በሌላ አገላለጽ ነው የገለጸው። ማለት ምን የሚለውን ይዞ ነው የመጣው? አንድ ስብስብ የራሱ ንዑስ ስብስብ መሆን ይችላል የሚለውን ነው። ግን እያንዳንዱ አባል እናንተውም በራሳችሁ መንገድ ተረዱት። እያንዳንዱ አባል የሚመሳሰል ከሆነ ነው ብላችሁ ብላ ትይዘል። ለምሳሌ እነኝህን ሁለቱን እንያዝ። የቅደም ተከተሉ ችግር የለውም። አሁን ሀዚ ውስጥ አለ፣ ለዚ ውስጥ አለ፣ አምሮ ሀዚ ውስጥ አለ። በቃ እነኝህ ሁለቱ አሁን ምንድናቸው? እኩል ናቸው። እዚህ ገስ የለም። በቃ እነኚህ ሁለቱ ደግሞ እኩል አይደሉም። ተመጣጣኝ ግን ናቸው። 1 ለ3 1 ለ3 ተመጣጣኝ ናቸው። 1 ለ3 4 1 ለ3 4 ተመጣጣኝ ናቸው። እኩልም ናቸው። አሁን ይሄንን እንዴት እንገልጻለን ማለት ነው። ሰና ሰ ተመጣጣኝ ናቸው። እንዲሁም ደግሞ ሰና ሰ ስብስብሰ ሁለቱ እኩል ናቸው። እኩልም ተመጣጣኝም ናቸው። እዚህ ጋር ደግሞ ረ ከ ሸጋ ከስብስብ ሸጋ ተመጣጣኝ ነው። ግን ረ ከሸጋ እኩል አይደለም። ለምን? እያንዳንዱ አባላት ስለማይመሳሰሉ ወይም ደግሞ ንዑስ ስብስብ አይደለም እያለ ነው። በሌላ ሀሳብ እኩል ያስተምረን ነው። ከዚህ በፊት ሲያወራ የነበረውን ሀሳብ ሊያሳየን ነው። ይህ ማለት ይህ ማለት ሀ የለ ንዑስ ስብስብ እና ለደግሞ የሃ ንዑስ ስብስብ ከሆነ እና ለ እኩል ናቸው። ይሄን በእውነት አሳጣጥቁ ይላል። ሃ የለ ንዑስ ስብስብ ከሆነ እና ለደግሞ፣ ይሄ ማለት እኮ ሁለቱም እኩል ናቸው እያለን እኮ ነው። ሃ የሃ ከለ ላይ ተቆርጦ ከወጣ፣ ለም ከሃ ላይ ተቆርጦ ከወጣ ሁለቱ እኩል ናቸው ማለት ነው። እንደዛ ነው አይደል? ምክንያቱም ሁለቱ እኩል እስከሆኑ ድረስ ነው እንደዚህ የሚሆነው ያው እዚ ጋር የቀድሞ መልስ ምን ይላል? ሰናሰ እኩል ናቸው፣ ምክንያቱም የሁለቱ ስብስቦች አባሎች ብዛት እኩል የሆኑ እና አባሎቻቸው ስለሚመሳሰሉ ነው ይላል። ረናሸ ደግሞ እኩል አይደሉም፣ ምክንያቱም የሁለቱ ስብስቦች ብዛት እኩል ሲሆኑ አባሎቻቸው ግን ስለማይመሳሰሉ ነኝ፣ ተመጣጣኝ ናቸው። እዚ ጋር ማስተዋል ያለባችሁ ደግሞ ምንድን ነው፣ ሁሉም እኩል ስብስቦች ተመጣጣኝ ስብስቦች ናቸው። ነገር ግን ሁሉም ተመጣጣኝ ስብስቦች እኩል ስብስቦች አይደሉም። አደለ? ተመጣጣኝ የሆነ ሁሉ እኩል አደለም፣ እኩል የሆነ ግን ሁሉ ተመጣጣኝ ነው ማለት ነው።